ኅብረተሰቡ በአካባቢው ያለውን አጥፊ ቡድን አጋልጦ እንዲሰጥ የኮማንዶና አየር ወለድ እዝ ምክትል አዛዥ ብርጋዴር ጄኔራል አበባው ሰይድ አሳሰቡ። የኦሮሞ ብሔረሰብ አስተዳደርና የሰሜን ሸዋ ዞን አጎራባች ወረዳዎችና ከተማ አስተዳደሮች ከትንሳኤ እስከ ትንሳኤ ከረመዳን እስከ ረመዳን በሚል መሪ ሀሳብ የሰላም ውይይት በአጣዬ ከተማ አካሂደዋል። የኮማንዶና አየር ወለድ እዝ ምክትል አዛዥ ብርጋዴር ጄኔራል አበባው ሰይድ ህዝብን ተገን አድርገው የግል ጥቅማቸውን የሚያስቀድሙ አካላት ላይ ሕጋዊ እርምጃ ሊወሰድባቸው ይገባል ብለዋል። የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሻ ለማየሁ የአካባቢውን ሰላም ለማጽናት ከህዝብ ጋር ተቀናጅቶ መስራት በመቻሉ ውጤት መምጣቱን ተናግረዋል። የኦሮሞ ብሔረሰብ አስተዳደር አስተዳዳሪ አቶ አህመድ አሊ ኅብረተሰቡ ከጸጥታ ኃይሉ ጋር በመቀናጀት በሰሩት ሰላም የማስከበር ስራ ቀጠናው የተረጋጋ ሰላም የሰፈነበት መሆኑን ገልጸዋል። የተጀመረው የአመራሮችና የህዝብ ለህዝብ ውይይት ለአካባቢው ሰላም መስፈን ትልቅ አስተዋጽኦ ማድረጉን የገለጹት የውይይቱ ተሳታፊዎች ተጠናክሮ እንዲቀጥልም ጠይቀዋል። መረጃው የጅሌ ጥሙጋ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው።